ምዕራፍ 14 ቁጥር 18ም ላይ ይናገራል። ቤታችን መድኃኒታችን ኢየሱስ ክርስቶስ ደጭመሳብቱ የመጨረሻውን ሲያደርግላቸው የተናገረው ገጠው እኔ እሄዳለሁ፣ ወደ አባቴ እሄዳለሁ እኔም ቦታ አዘጋጅላችኋለሁ፣ እናንተም ወደ እኔ ትመጣላችሁ። በአባቴ ቤት ብዙ ማደሪያ አለ። በዛ ትኖራላችሁ። አጽናኝ የሆነው መንፈስ ቅዱስን እልክላችኋለሁ። እሱ ሁሉንም ነገር ያስተምራችኋል፣ በውስጣችሁ ያድራል፣ አድሮባችሁም ይኖራል ልባችሁ አይደንግጥ። የሙሳ ልጆች እቅ አላደርጋችሁም ብሎ ነው የነገራቸው። ልባችሁ አይደንግጥ። ይህ ትልቅ ቀን ነው። በጣም የሚያስደነግጥ ነበረ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ስደረግ የነበረው ምትና በደል ያስደነግጣቸው ነበር ኢየሱስ ክርስቶስ ጌታችን መድኃኒታችን ምንም በደል አልነበረበትም። ምንም ጥፋት አላጠፋም። በሆሳዕና ዕለት ልብሳቸውን ከላያቸው ገፎ መሬት ላይ እያነጠፉለት ሆሳዕና በአርያም ሆሳዕና በአርያም እያሉ ወደ ቤተ መቅደስ እያስገቡ ሰዎች ሁሉ ከመቅጽበት ተገልጠው ጠላት ሆኖ በዕለተ ዓርብ በመስቀላ የሚሰቀል ፈረዱበት ተሰብስቦ ማለት ነው። ምንም የሌለበት ምንም በደሌ የሌለበት በሳምንቱ አብሶ እንደገና ደግሞ ወደ አሁኑ ይሰቀል ይሰቀላሉ እና ገለገሉ ከሱ ጋር የነበሩት ደቀመዛመስቱ ሐዋርያት ልባቸው ተሰከበረ። የሚይዙትን የሚጨብጡትን አጡ። የሚያደርጉትን ነገር ጠፋባቸው እና ጌታ በዛው ውቶ የሚቀር መስሏቸው ነበርና፣ ገና መንፈስ ቅዱስም አልተቀበሉምና፣ ተስፋ ቁራጮች ነበሩና፣ ልባቸው የደነገጥ ነበርና፣ ስለዚህ ጌታ ሞቱን ካደረገ በኋላ በሶስተኛ ቀን ተነስቶ በዝግ ቤት ታያቸው፣ እየታያቸው እያስተማራቸው መጽሐፈ ኪዳን እያስተማራቸው አርባኛው ቀን ወደ ሰማይ ከማረግ በፊት ነው ይህንን ቃል የነገራችን። ልባችሁ አይታወክ አደንግጧል። እኔ ሰላሜ እተውላችኋለሁ። ዘእጅግ ለአለም ነስሮቶ አለም ልነሳው አለም ልሰጣችሁ የማይችለው እኔ መንፈሴ እልክላችኋለሁ። መንፈስ ቅዱስ እልክላችኋለሁ። እሱ ያጸናችኋል። ጳራቅሊጦስን እልክላችኋለሁ ያላችሁ ነው።

ወገኖቻችን አይሁዳውያን እኛ ደማ እንዴት ያደርጉናል? እኛ ደማ ያውቁናል። እነሱ ጋር አይለሙ ነበር፣ ግማሽ ያሳት ላይ ነበር፣ ግማሹ ብር ሰብሳቢ ነበር። ና ጀርባቸውን ያውቃሉ። እዛ ሚያልማ እንዴት አልፎ እንዴት ያድርጉ? የለም እንዴት ወዴት እንሄዳለን? ወዴት እንወጣለን ብለው በዛች በማርያም ቤት ውስጥ አሽጎ ይቀመጡ ነበር ሐዋርያት።

ፈቶ ዝነሩ ነበርና አይዛችሁ እኔ መንፈስ መንፈስ ቅዱስ እልክላችኋለሁ እሱ ያጥናችኋል፣ እና ጽኑ በዛ በየምታለን ቆዩ ተላይን ስትለሱ ድረስ ብሎ ነው የነገራቸው። መንፈስ ቅዱስ ማለት እግዚአብሔር አ እግዚአብሔር ነው። መንፈስ ቅዱስ ከሶስቱ አካላት አንዱ አካል ማለት በሰው ላይ የሚያደርግ የሰው ላይ አድሮ እውነትን የሚያሰራ እውነትን የሚያለድል ጾምን የሚያሶብ ጸሎትን የሚያሰልል ስደትን የሚያሰድግ መንፈስ ቅዱስ። መንፈስ ቅዱስ ያደረበት ሰው እውነት ተናጋሪ። መንፈስ ቅዱስ ያደረበት ሰው ይጾማል። መንፈስ ቅዱስ ያደረበት ሰው ይጸልያል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ወንጌልን ሰበኩ፣ ጾሙ፣ ጸለዩ ሳይፈሩ አዎ የጋዩዳውያንን ግልምጫ ሳይፈሩ በእውነት ስለ ኢየሱስ ክርስቶስ አዳኝነት ስለ ኢየሱስ ክርስቶስ አምላክነት ስለ ኢየሱስ ክርስቶስ ለዚህ ዓለም ለማዳን እንደመጣ በግልጽ ተናገሩ። እነ ቅዱስ ጴጥሮስ መንፈስ ቅዱስን ከተቀበለ በኋላ ቅዱስ ጴጥሮስ አማርያም ባአጠበባይ ወጡ። ከተለያየ አካባቢ ከተለያየ ከአፍሪካ ከአውሮፓ ከአረብ ሀገር ተሰብስቦ ለመድ ሁሉ ስለ ኢየሱስ ክርስቶስ በሰባ ሁለት ቋንቋ ይናገር ነበር። ሰባ ሁለት ቋንቋ ተገለጸላቸው። በወቅቱ የነበረ የአረብ ቋንቋ ነበርና ያሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራው ሰውን ለማዳን ከሰማያት እንደወረደ ከድንግል ማርያም እንደተወለደ በዚህ ጊብ ላይ ተመላልሶ እንዳስተማረ መሰከረ። በገና በግፍ እንደገደሉት በግፍ እንደሰቀሉት ምንም በደል እንደሌለበት ለእኛ ብሎ መምረቱ ለእኛ ብሎ መገረዱ፣ ለኢሳያስ ለኢሳያስ በእሱ ቁስል እኛ ተፈወስን፣ እኛ በእሱ ቁስል ዳንን፣ እኛ ቁስል የነበረው ቁስላችንን እሱ ቆሰለ ደወላችን በሽታችንን እሱ ተሸከመ ብሎ የተናገረው ሁሉ እሱ እየተናገረ ያስተምራቸው ነበር። በእሱ ትምህርት የተነሳ አምስት ሺህ ሰው በቅዱስ ዮሐንስ ትምህርት ወደ አሁኑ ወደ ክርስትና ሃይማኖት መጣ። እግዚአብሔር አምላክ የተመሰገነ ይ ኢየሱስ ክርስቶስ አዳኝ መሆኑን አምነው ኢየሱስ ክርስቶስ አምላክ መሆኑን አምነው ይግዱት ነበር አይሁዳውያን ክሎት ነበርና

አትተራተሩ መንፈስ ቅዱስ በእኛ ላይ ያለ ነው። መንፈስ ቅዱስ በእኛ ላይ የሚያድረው እውነተኞች ስንሆን ነው። እውነተኞች ስንሆን፣ ሮማን ስንሆን፣ የምንጾም ጾመኞች ስንሆን፣ ጸሎተኞች ስንሆን፣ የምንሰግድ ከሆነ በጉልበታችን ሰግደን፣ በእጃችን ምጽዋት የምንሰጥ ከሆነ ለሌላቸው ሰዎች የምናካፍል ከሆነ መንፈስ ቅዱስ በእኛ ላይ ያለ ነው። ሁለተኞች ከነ ያናድረናል። መንፈስ ቅዱስ ዛሬ ግን አለማችን በመንፈስ ቅዱስ የተሞላች ነው፣ በተቃራኒው በርኩስ መንፈስ የተሞላች ነው። እያዳዳችን በእኛ ላይ ያደረ ልግድ ነው ብለን ራሳችንን መገብገም ያስፈልጋል። ካለ ጋራ ራሳችንን ማነጻጸር ያስፈልጋል። አካሄዴ እንዴት ነው? አነጋገሬስ እንዴት ነው? አኗኗሬስ እንዴት ነው? ከማህበረሰቡ ጋር እንዴት የተወሰነው ነው? ሰዎች ማን ይለኛል? የኔ ኑሮ ማን ይመስላል? የሌትን ስለዋ እንዴት ነው ብለን ራሳችን መገምገም አለብን። መንፈስ ቅዱስ እንዳለ እርኩስ መንፈስ አለ። አሰት የሚያደርግ ነው እንድንዋሽ የሚያደርግ እንዲሰጥ እንድንሰጥ የሚያደርግ ከሰው ጋራ እንድንጣላ የሚያደርግ

እርግማ ጥሩ አይደለም፣ ምርቃት ነው ያቁ መንፈሮች መርገብ ጥሩ አይደለም። ስለዚህ ከአንድ በታችን እርግማን መውጣት የለበት። ከአንድ በታችን በረከት ነው መውጣት አለበት። አዎ፣ መንፈስ ቅዱስ ያላደረበት ሰው ተስፋ ቆራጭ ነው። ተስፋ ይቆርጣል፣ በኑሮ ተስፋ ይቆርጣል፣ በልጆቹ ተስፋ ይቆርጣል። ልጆች የምናበላቸዋለ፣ ልጆች የምናነሳቸዋለ እኔ ሰደት እሆናለሁ ብሎ ይጨነቃል። ጥሩ ይሄ ግን የሚያኖረው ማለት የሚያኖረው ማለት ልጅ የሚሰጠው ማለት ሀቅ የሚሰጠው ማለት ጤና የሚሰጠው ማለት ከእኛ መደረግ ያለበት ምንድን ነው? ምን ብለን መለመድ አለበት? እግዚአብሔር አምላክን ጤና ስጠት የሚበቃ ያንተ ስጠት ብለን መለመድ አለበት። እግዚአብሔር ጉልበቴን ባርክልኝ ላቤን ባርክልኝ

መስድስሎ ርኩስ መንፈስ ነው ያደረጋቸው የሚዋሩት አንዳንድ ሰዎች ጣበ በሬ ብሎ የሚናገር በ ብሎ የሚሉ ሰዎች አሉ፣ እንደዚህ የሚሉ ሰዎች አሉ። ታዲያ ይሄ ዋ ዛሬ አለማችን የሚያበጣብቀው እንደው በቃ ሰላም የነሳ የተለያዩ በሬዎች ነው። ሁከት እንዲነሳ የሚያደርጉ ብዙውን በውሸት ነው። ስለዚህ ርኩስ መንፈስ አብ ክላል ርኩስ መንፈስ እግዚአብሔር ያፈቅድልና ከእያንዳንዳችን ርኩስ መንፈስ ይውጣልና። መንፈስ ቅዱስ ሲያለት ቅዱስ ጋር እንቀበላለን፣ እንሰግዳለን፣ ምጽዋት እንሰጣለን። ወደ ቤተክርስቲያን ቅዳሴ በተቃራኒ ደግሞ

ምድራዊ ቤታችን ሳይሆን ዘላለማዊ ቤታችን በምድር ሳይሆን በሰማይ ያለው እግዚአብሔር አባት ያዘጋጀልን ያንን ቤት ነው። እኛ የምንወስ ይሄ ጊዜያዊ ቤት ነው። ለዚህ ለጊዜዊ ቤታችን ብለን እንወጣለን፣ እንወርዳለን፣ የገዛ እንደዳለን፣ ከወዳጆቻችን ጋር እንጣላለን፣ ከቤተሰቦቻችን ጋር እንጣላለን፣ ሰው እናስቀይማለን፣ እግዚአብሔር እናስቀይማለን። እነዚህ ነገሮች መጠት አለባቸው ነው። ስለዚህ እያንዳንዳችን

አቱኛ ከረት ለን ዋልባለ መ አቱአቱ ገ ስይገል ስራፍነ ይህ ዓለም የሚሰጣችሁ ስጦታ ዲጋሪ ይጠማቸዋል፣ ይወስድባቸዋል። እርሱ የሚሰጠው ዘላለማዊ ሰላም ነው። ያው ሰላም ስለሆነ ዛሬ ሰላም ስላገኘን ሁላችንም እዚህ ውስጥ ብለን እግዚአብሔርን እያመሰገንን ያለነው ሰላም ስላገኘን። ሰላም ባይኖር ኖሮ ጸሎት መጸለይ አይቻልም። ሰላም ባይኖር ኖሮ ወደ ቤተ እግዚአብሔር መምጣት አይቻልም። ሰላም ባይኖር ኖሮ ቤታችን በሰላም ማደር አንችልም። እግዚአብሔር የሰጠን ሰላም አውቀን በሰላም መኖር ያስፈልጋል። የሰላም ሰው መሆን ያስፈልጋል። አሁን አባታችን ትልቅ ነፍሱ አባታችን አዎ ሰላም ለሁላችሁ ይሁን ይላሉ። ሰላም ለሁላችሁ ይሁን። ሰላም ለእያንዳንዳችን ያስፈልገናል። ሰላም ለቤታችን ያስፈልገናል። ሰላም ለሰፈራችን ያስፈልገናል። ሰላም ለሀገራችን ያስፈልገናል። ሰላም ለከተማችን ያስፈልገናል። ሰላም ለኢትዮጵያ ያስፈልገናል። ሰላም ለዱር አራዊቱ ያስፈልጋል። ሰላም ለእንስሳቱ ያስፈልጋል። ሰላም ሲሆን ሁሉ በሰላም ነው። ሰላም ከሌለ ግን የዱር አውሬዎች መኖር አይችልም። አሁን እንስሳቱ መኖር አይችልም፣ ይሰደዳል። የሰው ልጅ ይሰደዳል፣ አዕዋፉ ይሰደዳል። ስለዚህ ይህ ሰላም ደግሞ የሚነሳው ሌላ ወገን አይደለም የሰው ልጅ ነው ሰላም የሚነሳው። እግዚአብሔር ለምድሪቷ የሰጠው ሰላም ሰፍኖ እንዳይኖር የሚያደርገው የሰው ልጅ ነው። እያንዳንዱ የሰው ልጅ ለሰላም አው ዘመሶ ማለት ነው። የለበት ሰላም ነው ሲሆን ለጥቂት አለበት ለለ አባታችን እግዚአብሔር አምላክ የሰላም አባት ነው። የሰላም አባት ዛሬ ግን ብዙ ሰዎች የሰላም ሰዎች የሰላም አባታቸው ደውል ይባላሉ። ብዙ ሰዎች ግን ለለ ሰላም የላቸው። ብዙ ሰዎች የሰላም አባት ይባላሉ። ነገር ግን ሰላም የላቸው። እንኳን ሲጨነቁ ነው ያለው። ሲጠፋው ነው የሚያደርጉት ነገር ግራ ገባቸዋል። ስለዚህ የሰላም አባት እግዚአብሔር አምላክ ሰላማዊ ኢየሱስ ክርስቶስ ሰላማችን እያጽናል። እያንዳንዳችሁ ለሰላም ዋጋ መስጠት ያስፈልጋል። እያንዳንዱ ሰው ለሰላም ዋጋ መስጠታል። ሰላም የምትለው ክፍል ሶስት ነው፣ ግን እሷ ስትጠፋ እንታወቃለን፣ መድረሻ እናጣል። ስለዚህ እግዚአብሔር አምላክ ሰላምን ያገኛል።